ሰላም የኔ ወዶች፣ እንደምን ደህና ናቸው? በጣም ደህና ነኝ። ዛሬ እንግዲህ በሄልና በሀይሚ ስለ ሀይሚ ያየሁትን በጣም የሚያሳዝን የሚገርም ነገር እነግራችኋለሁ። እንደውን ያየሁትን እናንተም አይታችሁ ይሆናል ብዬ አስባለሁ። ከዛ ውጭ ደግሞ ሄሉ የኔ ቆንጆ ከብዙ ጊዜ በኋላ እንደዚህ ቅብጥብጥ እያለች መታለች ማለት ነው። በጣም ደስ ብሎኛል፣ እንደዚህ አምሮብሽ ስላየች። ከዚህ በኋላ ደግሞ በጎቹ ትኩሳታቸው ሊነሳ ነው። በጣም ያሳዝናል። እና እንደዚህ እያማረባቸው ደግሞ ከቢኔ ጋር እንደ በፊቱ ቆንጆ ቆንጆ ፎቶ ፖስት አድርጉ ልን። ከዛ ውጭ ሄሎ ሽ ይመችሽ፣ የኔ ቆንጆ፣ እንግዲህ ከሄሉ ከቢኒ ጋር ሙሉ የሚያጣላሽ ሰይጣን ከምድረገጽ ይጥፋልሽ እና ስለ ካይሚ ቅድም በሰራሁት ቪዲዮ፣ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ፣ ከስራ ስመለስ የስድብ ውርጅብኝ ነው ወረዳችሁብኝ። ፈጣሪ ሆይ ትግስቱን ስጠኝ። ምን ሆናችሁ ነው ጋይስ? ምንድን ነው ችግራችሁ? ግን እኔ ምላችሁ እንደኔ ታዘባችሁትን ያያችሁትን እኔም ያየውትን ነገር እንደው በጣም ግርም የምትሉኝ ነገር ግን እንደው ሀበሻ ምን አይነት አስመሳይ ተገለባባጭ ነው። እንደው አስመሳይ ናችሁ፣ ምድር አስመሳይ። ያኔ ሄሚ የኔ ቆንጆ የኔ ማር ስትሏት የነበራችሁት አሁን ትንሽ ስህተት አያችሁ ብላችሁ ያውም ሰው መጥፎ ነው ባለጌ ነው ብሎ ስላወራ ብቻ እናንተም ተከተላችሁ። ሀይሚ ቅሌቷ በአደባባይ። ወይ ተዋረደች፣ ሃይሚ ተዋረደች፣ ሀይሚ ተዋረደች። ሃይሚ ባለጌ ናት፣ እንዲህ አይነት ብልግና ስራ ሰራች። ምንድን ነው ብልግን ነው? ምንድን ነው ብልግን ነው? አልጋ ላይ ከመታየት በላይ ብልግና አለ? እንደ እናንተ ምን ሆናችሁ ነው? በቃ ፕሮግራም ላይ መጠራት በእሷን የተጀመረ እን በጣም አካበዳችሁ። ታ ስህተት ነው እሺ ጥሩ አይደለም፣ ግን ደግሞ ይሄን ያክል በጣም ሚ የሆነ ወይ ሰርቃ ተያዘች፣ ወይም ደግሞ አልጋ ላይ ወንድ ጋር ችት ስታደርግ ተያዘች፣ እንደዛ ያስመሰላችሁት። እንደ እናንተ እንዱ በፊት ያሽቀብጦ የነበሩት ሁሉ አሁን ሀይሚች ወራዳ፣ እናንተ እንደዚ ኔ ቆንጆ የኔ ማር ባላችሁበት አፋችሁ ሀይሚን እንደዚህ ስትሰድባት አይደብራችሁም? እንደ እናንተ እንደ እናንተ እኮ እያንዳንድሽ ማለት ነው፣ ሁልሽም ከኋላ ታሪክሽ ቢታይ ከእሷ የባሰው ውርደት አለባችሁ። ሲቀጥል ደግሞ እችን ሕፃን እንቦቀቅላለች ይህን ያክል የስድብ ውርጅብኝ፣ በፈጣሪ ስም በፈጥ ማርያም እንደምላችሁ በየቦታው እኔ ቤትም ቢሆን ሌላ ሰው ቤትም ቢሆን እራሷ ቤትም ቢሆን በቃ ሁሉም ኮሜንት እንዳለ ሀይሚ ወራዳ ወራዳ የሚል ማለት ነው እርካሽ ናት ወራዳ ናት የወረደች ሴት ናት ስንት ውርደት አለ ነው ሪያሊቲውን እናውራ ከተባለ ስንት ውርደት አለ ከዚህ በላይ ይሄ ምን ውርደት ነው ፕሮግራም ተዘጋጀ ተጠራሽ ሄደች አለቀ ምንድነው ውርደቱ ቆይ ይሄ አብረን እንስራ ብላ ስትሳሳም አልተያዘች እንዲ ስትሰርቅ ወይም ችት ስታረግ እየተያዘች ነው ያስመሰላችሁት ገብቷቸዋል አይደለም? እና እናንተ እንወዳታለን ስትሉ የነበራችሁ ሁሉሽም እያስመሰልሽ ነበር አይደል? ለዩትዩብ ብቻ ነው ሀይሚን፣ የቆንጆ የኔ ቸኮሌት ምናም እና የምትወዷት ቢሆን እኔ በጣም ነገረማችሁ፣ በጣም የምትወዷት ቢሆን ማለት ነው ሀይሚን እንደዚህ የሚያንቋሽ ስድብ እቺ ባለጌች ወራዳች ምናምን ከምትሉ ትመክሯት ነበር። ትመክሯት ነበር እንደዚህ አታድርጉ ብላችሁ። እንደው ሀይሚ የኔ ውድ ማለት ነው እንደው ዛሬ በዚህ ኮሜንት ተሰብራ እያለቀሽ እንደማትመጭ ታስፋ አደርጋለሁ። የኔ ቆንጆ አንቺ መቼም በእነሱ እንደዚህ አታለቅሽ። በእነዚህ ለቃቃሚዎች ኮሜንት እንደማታለቀስ ታስፋ አደርጋለሁ። ኧረ ወይኔ ሀበሻ ግን ሀበሻ ግን ወደ ነጎደበት ነው ጋይስ፣ እንደው ወደ ነፈሰበት ወደነፈሰበት ነፈሰበት ወደዛ ሲሆን ወደዛ፣ ወደዚህ ሲሆን ወደዚህ በፈጣሪ ስም አቋም ይኖራችሁ ጋይስ፣ አቋም ይኖራችሁ። እንደዛ ስታሽቃብጡላት የነበራችኋትን ልጅ አሁን በዚህ ልክ መስደብ? ደግሞ ሀይቢኩ ገና ህፃንን በቀቀላ እኮ ናት፣ ገና ህፃን ልጅ እኮ ናት። እኔ ለሷ ይሄን ያክል ስድብ በፈጣሪ ስም፣ የኔ ቆንጆ፣ የኔ ማር። ለማንኛውም ዛሬ እያለቀስሽ እንደማስመጭ ተስፋ አድርጋለሁ። ምክንያቱም የሰው ልጅ የሆነ ሰው ሲነቅፍሽ ጠንካራ መሆን አለብሽም እያለቀስሽ ከመጣሽ መክረናት ነበረ፣ ነግረንሽ ነበር እያሉ የበለጠ ነው የሚያሽቃብጡ። ስለዚህ እነዚህ አሽቃባጮች እንዲቃጠሉ ከፈለሽ ልክ እንደ በቀደሙ እየሳቅሽ ዘና እያልሽ እንድትመጭ ነው የምፈልገው የኔ ቆንጆ። እኔንም እኮ አጠቡኝ፣ እናንተ አጠቡኝ እኮ። እኔ መቸም መቸም እኔ ሴትን አልሳደቡም ገባቸው አደለም። መቸም ቢሆን ሀይሚን አልሰድባትም። ሴትን ልጅ የሆነ አስተያየት ልሰጥ እችላለሁ፣ ያልተመቸኝ ሰው በተለይ ቤተሰቡን የሚነካ ሴት ለወንድ የሚችለጠለ ሴት በጣም ነው የሚያናድደኝ። ነገር ግን ሀይሚዬ እንደው የፈለገ ነገር ብታደርግ መክራት አለው። እንደማታደርግ እርግጠኛ ነኝ። እኔ እንደማልፈልገው ከሆነች እኔ የምናገራለሁ፣ መጥፎ ነገር ካደረገች ግን፣ ይሄ ነገር እናንተ እንደምትሉት በጣም እንደዚህ የሚያሰድብ ውርደት፣ እኔ እኮ ምኑ ላይ ነው ውርደቱ? ነው ወይ ጥያቄ እኮ። እንደው እንደው እዛ ቪዲዮ ላይ ሄዳችሁ ውርደቱ፣ ከዚህ የበለጠ ስንት ውርደት የሚባል ነገር አለ? ሲቀጥል፣ ሶሴን ሀይሚ አልተበቀለቻትም እኮ እስከዛሬ እ አልተበቀለቻትም ሶሴን እኮ አልተበቀለቻትም። አልተበቀለቻትም እኮ፣ ምንድና ያደረገቻት? ከዛ በፊት ብሩኬን ይዛ በጥፍሯ እየነካች እንደዚህ ያለች ማለት ነው፣ እየሰደበቻት እያቀፈችው እየሳመችው ካፌ እየሄደች አልፎ አልጋ ላይ ሞታ ኮ እሱንም እኮ ቅሌት አላላችሁትም። እሱንም እኮ የብሩኬ ቅሌት ብላችሁ እኳ አላወራችሁም። የሶሲ ቅሌት ብላችሁ አላወራችሁም፣ አልጋ ላይ ሲሰሩ። አሁንም ሀይሚ ሄዳ ገና ፕሮግራም ላይ ተጋበዘች፣ ተከበረላት ብላችሁ ቅሌት፣ ቅሌት፣ ቅሌት፣ ቅሌት ምንም ቅሌት የሚባል ነገር የለው። ሲቀጥል ደግሞ አጥፍታለች እሺ፣ ታጥፋ እናንተ አጥፍታለች ብላችሁ እየሰደባችኋት ነው። እሺ መምከር አይሻልም? እንደዚህ ቅሌት ብሎ እያሽሟጠጡ ቪዲዮ ከመስራት ኮመንት ላይ እየጻፋችሁ ከምታሽሟጥጡ ምከሯት። የምትወዷት ከሆነ ማለት ምክር ነገር። እኔ ሲጀመር ሀይሚ ያላመነችበትን ነገር አታደርግም። ስለዚህ ሶስናን እየተበቀለቻት ነው። በቃ ስሜቱን እንድታቀላት ትፈልጋለች። ያኔ እንዴት እንዴት እንዳረጋቻት ሀይሚ ሲጀምር ብድሯን ሳት መልስ መቅረት አትፈልግም። ሲቀጥል ሀይሚዬ በጣም ሲበዛ እልህኛ ሴት ናት፣ እልህ አለባት። በቃ ከብሩኬ ጋራ ሱ ፍራንክ ሲደራረጉ እሷን ካልመለሰች እንቅልፍ አይወስዳትም። ገብቷችኋል አይደል? ሰው ልጅ ጸባይ መረዳት አለባችሁና እንደውም አንዳንዴ ሄሉና ሀይሚ ይመሳሰሉብኛል ጸባያቸው። ለምን መሰላችሁ? ሁለቱም እልህኛ ናቸው በቃ መሸነፍ አይፈልጉም መሸነፍ አይፈልጉም ግንትር ያለ ጸባይ ያለባቸው ግንትር ያለ ከዛ ውጭ ግን ይቅርታ ምናምን ሲጠይቋቸው በጣም ተላላ ናቸው በቃ ተላላ ቂም ምናምን በተለይ ሄለን ቂም የሚባል ነገር በውስጡ አትይዝም ይቅርታ ሲጠይቋ ወዲያው ነው የምትመለሰው እና ሀይሚዬም እንደዛው ናት ብድሯን ካልመለሰች በቃ አትተኛም መሸነፍም አትፈልግም ለወንድም እንደዚህ መላላጥ ምናምን አይመቻትም እንደ ሀይሚ እኮ እንደው ሌላ ወንድ ጋር እንደው አይታችኋት ታውቃላችሁ? እንደው ስትሳሳም ስትላላጥ ምናምን በጭራሽ እኔ አይቻታ አላቅም። እኔ እሷን ብቻ ነው የምወደው የምወደው ስለ ወንድሞቿ ስለ ምናምን አልታነሱ ትችላ። እሱ ሌላ ነው። ሀይሚ ሌላ ሰው ናት። ወንድሞቿ ሌላ ሰው ናቸው። ገባቸው አይደለ? ስለዚህ እኔ ማውረው ስለ ሀይሚ ብቻ ነው። እኔ ቤት መታችሁ ደግሞ የምትሳደቡ አላችሁ ምናምን ምናምን፣ መሳደብ ትችላላችሁ። አንቺ አሽቃባጭ ምናምን ትላለ። እሳይ እንኳን አሽቃበጥኩ፣ እሳይ ከእናንተ ስድብ የኔ ማሽቃበጥ ይሻላል። እሳይ እንኳን አሽቃበጥኩ፣ በራሴ ቤት የማሽቃበጥ መብት አለኝ። የራሴ ቻናል መሰለኝ ማሽቃበጥ መብቴ ነው። እና እኔ ሁሉም ቤት አየው አየው አየው እንደ ቀጥል ያረጋችሁ ኡፍ ኡፍ ኡፍ መውደድ እንደዚህ ነው። እንደ ሰውን መውደድ እንደዚህ ነው። እንደዚህ ማንቋሸሽ ኧረ በፈጣሪ ስም ሁሉም፣ ውርደት ውርደት፣ ውርደት ያወርዳችሁም የሚያዋርድ ነገር። ስንት ውርደት ባለበት ስንት ውርደት እና ቅሌት የሚሰሩ ሰዎችም አሉ፣ እነሱም አልተባሉ እንኳን ይሄ ስርዓቷን ጠብቃ እንደው ተቃቅፋል ተገኘች ሌላ ሌላ ነገር ነው ያስመሰላችሁትና፣ መንጫጫቱን ቀጥሉበት። ሀይሚ የኔ ቸኮሌት፣ እነሱ እንደዚህ ስላሉሽ እያለቀስች እንደማትመጭ እርግጠኛ ነኝ። ተስፋ አደርጋለሁ ምክንያቱም እየሳቅሽ መጥተሽ አቃጣያቸው። እነዚህም ጫጫ ታሞች ወረ በፈጣሪስ በፈጣሪስ ምንድነው እንደዚህ የሚያደርጋችሁ ና ሃይምዬ ዛሬ ትመጣለች ብዬ ተስፋ አድርጋለሁ። የኔ ቆንጆ ከዛ ውጭ ከዳኔ ጋር ድጋሚ ልትገናኝም ላትገናኝም ልትሰራም ላትሰራም ትችላለች። ስለዚህ እናንተ ቆይ ከእሷ እናውቃለን ለምድ የምትሉት ከእሷ እኛ እናውቃለን እያላችሁ ነው ና እሷ ስራን እየሰራች ነው። ሶ እንደዚህ አታሸማቋት። ስራ ባይሆንም ተሳስታ ቢሆንም ምከሯት እንጂ ይህን ያክል የስድብ ውርጅብኝ፣ በፈጣሪ ስም ቡራን አስደፍረችው ምን አለችው ምን አለችው ምን አለችው እስኪ መጨረሻውን እዩ ዝም ብላችሁ ሃይሚ። ሲጀመር ብሩኬ ምንም ነገር እንዲሆን እንዲነካባት አትፈልግም። እሷ ቆማ አይደለም ዳኒ ስለ ቡራ ስለ ነሃ ቢያወራው ሳትኖር ነው እያለች ቢሆን ኑሮ ታስቆማዋለች። ስለዚህ ሁላችሁም ከሀይሚ አናት ወረድ ብትሉ የተሻለ ይመስለኛል። ከዛ ውጭ ምክር ነገር ስጡ እንጂ እንደዚህ የእኔ ያክል ስድብ፣ ማንቋሸሽ ተገቢ አይደለም። እና ሄሉሻ አ ስለ ሄሉ ላወራ ነበረ ግን ደቂቃው በጣም ረዘመ ረዘመ። እሺ ሄሉ ሰሞኑን በጣም አምሮብሻል። ምን አዲስ አለ? ምን አዲስ አለ? እስኪ ከቪኒ ጋር አንድ ቀን እስኪ ሮማንቲክ ነገር አምጡልን፣ በእውነት ናፍቆናል። ሮማንቲክ ነገር በቀደም ጀምራቸዋል፣ ግን ከዚህ የበለጠ ሮማንቲክ የሆነ እንደ ባለፈው አምጡ። ሄሉሻ ደስ ብሎች ስለመጣች ደስ ብሎኛል የኔ ቆንጆ። ሄዱበት፣ በቃ ሄዱበት የኔ ምርጦች።